ሰላም እንዴት ናችሁ? የሪሜዲያል ተማሪዎች እንግዲህ ዛሬ ሁለት አዳዲስ መረጃዎችን ለእናንተ የማደርሳችሁ ይሆናል ማለት ነው። የመጀመሪያው መረጃ ከሞጅል መቀየር ጋር የተያዘ ነው። ሁለተኛው ደግሞ የዘንድሮው የ2017 የሪሜዲያል ውጤት አያያዝ ምን ይመስላል የሚለውን ይሆናል ማለት ነው። እንግዲህ ከውጤት አያያዙን ጀምራለን። የውጤት አያያዙን በተመለከተ ከዚህ ቀደም ትምህርት ሚኒስትር ለሁሉም ዩኒቨርሲቲዎች በጻፈው ደብዳቤ እዚህ ፊት ለፊት ላይ በምታዩት ደብዳቤ መሰረት ትክክለኛ ደብዳቤ ነው። ሚኒስትሪ ኦፍ ኢዱኬሽን ትክክለኛ ሶሻል ሚዲያዎች ላይም ኢቨን እስካሁን ድረስ ያለ መረጃ ነው። ይህ መረጃ ከዚህ ቀደም ከሰባና ከሰላሳ ነበር የሚሰጠው። ከሰላሳ ፐርሰንት ከትምህርት ቤታችሁ ሰባ ፐርሰንት ደግሞ ከማዕከል በሚሰጥ ፈተና ነበር ሲደረግ የነበረው። አሁን ላይ ግን እሱ ፌር ስላልሆነ ወይም ከሁሉም ዩኒቨርሲቲዎች ያለው የሰላሳ ፐርሰንቱ ምዘና እኩል ስላልሆነ ሰላሳ ፐርሰንቱ እንዲቀርና መቶ ፐርሰንት ከማዕከል እንዲሰጣ ይላል ማለት ነው። ምን ይላል መሰላችሁ? ሳነብላችሁ ዚጋ ያለው ከ2015 ዓ ም ጀምሮ ከ50 ፐርሰንት በታች ያገኙ 12ኛ ክፍል ተፈታይ ተማሪዎች ውስጥ የተሻለ ውጤት ያላቸውን በመምረጥ የሪሜዲያል ፕሮግራም በማዘጋጀት በማካከሻ ትምህርት እንዲከታተሉ መደረጉ ይታወቃል። በዚህ መሰረት ተማሪዎቹ ከ70 ፐርሰንት ከማዕከል እና 30 ፐርሰንት በተቋማት የሚዘጋጁ ምዘናዎችን ሲያልፉ የፍሬሽማን ፕሮግራም እንዲቀጥሉ ይደረግ ነበር ይላል። ነገር ግን 30% በተቋማት የሚሰጠው ውጤት አሰጣጥ ላይ ወጥነት የሌለው በመሆኑ ከ2017 የትምህርት ዘመን ጀምሮ ከ100% የሪሜዲያል ተማሪዎች የማጠቃለያ ምዘና የሚሰጠው ከማዕከል እንዲሆን የተወሰነ መሆኑ እንዲታወቅ። እንዲሁም በተቋማት የሚሰጡ ተከታታይ ምዘናዎች ለትምህርት ጥራት መለካት አስተዋጽኦ ያላቸው ስለሆነ በደንብ ተመለከቱ። ዜጋው ማወቅ ያለባቸው ነገር ይሄ በመካከል አሁን አንዳንድ ዩኒቨርስቲዎች ዩኒቨርሲቲዎች ኩዊዝ ፋይናል ምናምን እያሉ ይሰጧቸዋል። እነሱ አሁንም አይቀሩም፣ እንዲቀሩ አልተፈለግም። አሳይመንት መስራታችሁ ኩዊዝ መፈተናችሁ የግሩፕ ወርክ ምናምን መስራታችሁ እንዲቀሩ አልተፈለግም። እሱ ብቻ ሳይሆን ዩኒቨርሲቲችሁ ፋይናል ይሰጣቸዋል። እሱም አስፈላጊ ነው እያለን ነው። ይውላችሁ እነሱ አለ አስፈላጊ በተቋማት የሚሰጡ ተከታታይ ምዘናዎች ወይም አሳስመንቶች ለትምህርት ጥራት መለካት አስተዋጽኦ ያላቸው ስለሆነ ተጠናክረው እንዲቀጥሉ ይላል። ያችው ተጠናክረው እንዲቀጥሉ እንዲሁም በጥብቅ ዲሲፕሊን እንዲመራ ተገቢውን ክትትል እንዲደረግ አሳስባለሁ። ብርሃኑ ነጋ ፕሮፌሰር ሚኒስተር ብሎ ተልኳል ማለት ነው። ለማንነው የተላኩ መረጃ ለከፍተኛ ትምህርት ልማት ዘርፎች፣ ለግል ለከፍተኛ ትምህርት አገልግሎት ዴስክ፣ ለመምህራን እና ተማሪዎች ልማት ዴስክ ተብሎ ለሁሉም ሪሜዲያል ለሚያስተምሩ አካላቶች በሙሉ ተልኳል ማለት ነው። ይህ ማለት ምን ማለት ነው? ከዚህ ቀደም የነበረው ሰላሳ ፐርሰንቱ ቀርቷል። መቶ ፐርሰንት ከመካከል ነው የምትመዘኑት። ነገር ግን አሳይመንቱ ኩይዙ ምናምን ምናምን፣ ፋይናሉ ሞዴሉ ምናምን አይቀርም፣ ይሰጣል የሚያገለግለው ግን ለምንድን ነው ማለት ነው? ለዚህኛው ለናሽናል ፈተነው ብቁ እንዲሆኑ ስለሚያግዝ በጥብቅ ዲስፕሊን። ይሄ ማለት አስተማሪዎች አቴንዳንስ እየያዙ በስነ ስርዓት፣ አቴንዳንስ ያላሟላ ወይም ደግሞ አሳይመንት ምናምን በትክክል ያልሰራ ተማሪ ለዋናው ፈተና አይቀመጥም ብለው ሊከለክሏቸው ይችላሉ ማለት ነው። ይሄ ስልጣን አላቸው። ይሄ ነገር በትኩረት እንዲሰሩበት ተደርጓል። ከዚያ ውጭ ግን አሁን ያልኳቸው አስተማሪዎች አሳይመንት ኩይዝ ምናምን ምናምን እያሉ ምዘና ሲይዙ ምዘ ነው የሚያገለግለው ለምንድን ነው? ለዋናው ፈተኑ ለዋናው ፈተና ብቁ ናቸው እንዲቀመጡ እንዲል ማለት ነው። ለምሳሌውም ጥብቅ ሃይስኩሎች ብታስታውሱ ከሆነ እኛ በፊት ሃይስኩል ለፋይናል ፈተና አያስቀምጡንም ነበር። ኢንኮምፕሌት ምናምን ደብተር በስነስርዓት አልያዘም ኖት ከመጽሐፍ ጋር ምናምን አሳይመንት በስነስርዓት ከማስገባት ምናምን አሰስመንት ከዓላማ መሟላት ጋር ተያይዞ ኢንኮምፕሌት ብለው አይኤ ብሎ ያስገብታል ኢንኮምፕሊት አሰስመንት ብለው መጨረሻ ላይ እንትን ብትሉ ውጤታችሁ ፋይናል ትልቅ ውጤት ቢሰሩ ኢንኮምፕሊት ስለሆነ ይህ ተማሪ ሊያልፍ አይችልም ማለት ነው። ስለዚህ እናንተ አሰስመንት ምናን የምትሉት የሚያገለግለው ለዚህ ብቻ ነው። ይህንን ማወቅ አለባቸው። ከዚህ በፊት የነበረው አሰስመንት ይቀጥላል። አዎ ይቀጥላል። ነገር ግን ልክ ድሮ አስራ ሁለተኛ ክፍል ያላችሁ ለማትሪክ ለማትሪክ ፈተና ለመፈተን አሳይመንቶችን ሞዴሎችን ምናምን ምናም እንትን ስትሉ ነበር አይደለም? የሚያገለግሉት ግን እንደ ትራንስክሪፕት ነው። ይሄኛው አገልግሎት ምንድን ነው? ለዋናው ፈተና ብቁ ናቸው፣ ኮምፕሌት አሰስመንት አላቸው ተብሎ እንዲቀመጥ ነው ማለት ነው። ስለዚህ የሚያገለግላቸው የሚሰጠው ምዘና ለዚህ ብቻ መሆኑን እንድታውቁልኝ ይፈልጋለሁ። ወደ ሁለተኛው እንትን ስናልፍ የሞጅል መቀየር ሁኔታ ነው። እንግዲህ ሞጅል ተቀይሯል አልተቀየረም? ዩኒቨርሲቲዎቻችሁ ዘግይተው ነው የሚደርሳቸው መረጃ። ለዛም ነው ሞጅሉ በዚህ ሳምንት ከሁለት ቀን በፊት ነው የተቀየረው፣ ተቀይሯል ማለት ነው። እና ከተቀየረ ለምን ሁሉም ዩኒቨርሲቲዎች አልተባበሩበትም? ሞጅል ሳይሆን ኮንቴንቱ ማለት ነው፣ የምትማሯቸው የተመረጡ ቻፕተሮች። ሞጅል የሚባል የለም ዩኒቨርሲቲዎች ናቸው የሚያዘጋጁት ሞጅሉን እንደፈል እነሱ፣ ቴክስት ቡካችሁን በመጠቀም ከዘጠነኛ ክፍል ጀምሮ ያሉትን ማለት ነው። እና ኮርስ ኮንቴንቱ ተቀይሯል። መቼ ነው የተቀየረው? ከሁለት ቀን በፊት ነው ይፋ የተደረገው ይዘገያል ብዙ ጊዜ ይዘገያል አሁን ትምህርት ሚኒስቴር ብዙ ተጽዕኖዎች ሎዶዎች ስላሉበት የመውጫ ፈተና የሚወስዱ ተማሪዎች አሉበት ጋት የሚወስዱ አሉበት ማትሪክ አለበት እና ሪሜዲያል በተለይ ያን ያክል ፎከስ አይደረግበትም ብዙ ነገር ይዘገይባቸዋል ለዚያ ነው እንጂ እና ምንድነው የተደረገው መሰላችሁ ያዘጋጁት አዲሱን ኮርስ ኮንቴንት ኮተቤ ዩኒቨርሲቲ አለ እዚህ ኮተቤ እዚህ ላይ ያሉ አስተማሪዎች ናቸው። ለምን ሌሎች ዩኒቨርሲቲዎች ምናምን አልተሳተፉበትም እንደ በፊቱ ምናምን ካላችሁኝ፣ ጀስት ምንድነው የተደረገው አዲስ አበባ ውስጥ ሪሜዲያል የሚያስተምር የመንግስት ዩኒቨርሲቲ ኮተቤ ብቻ ነው ያለው። ለምሳሌ አዲስ አበባ ዩኒቨርሲቲ አስቱ አይቀበሉም ሪሜዲያሎችን። ቀጥታ ኮተቤ ነው እንዲያዘጋጀ የተነገረው አስተማሪዎቹም ከዘጠነኛ ክፍል እስከ አስራ አንደኛ ክፍል ያለውን በኦልድ መጽሐፍ፣ በአሮጌው መጽሐፍ፣ አስራ ሁለተኛ ክፍል ደግሞ አዲሱ መጽሐፍ ላይ ያሉትን ኮንቴንቶች መርጠው አዘጋጅተው ይፋ አድርገዋል ማለት ነው። ይዘገያል እንጂ ለዩኒቨርሲቲዎቻቸው ቀስ ብሎ ይደርሳቸዋል። ያው ሲሰሙ እነሱም እንትን ለማድረግ ይሞክራሉ። የተቀየረው ሞጅል በቀጣይ ቪዲዮዎች ሁሉንም አስቀምጥላቸዋለሁ። ቴሌግራም ቻናላችን ላይም አስቀምጠናል። በቀጣይ በቪዲዮ የናቹራሎቹ እና ማናቸው የሶሻሎቹ የድሮና አዲሱ ምን ይመስላል የሚለውን በቪዲዮ ይዤላችሁ መጣለሁ። አሁን ግን መቀየሩን ብቻ ነው የምነግራችሁ ማለት ነው። እየተቀየረው ከድሮ አንጻር እንዴት ይታያል ካላችሁ አዲስ ነገር የለውም ብዙ የተለያየ ነገር የለውም። የተወሰኑ ቻፕተሮች ናቸው የተጨመሩት። የተወሰኑ ስላችሁ ብዙ አይደለም። አንድ ወይ ሁለት ቻፕተር ነው የተጨመረው። ምንም የሚያስጨንቅ ቻፕተር ምናምን የተለየ ነገር ስለሌለ ያነከለ አያሳስብም። ለምሳሌ እንግሊዥን ብትመለከቱ ምንም የተጨማሪ የቻፕተሩ ስም መቀየር ካልሆነ ምንም የተለየ ነገር የለውም። ማተስን ስንመለከት የተጨመረ ቻፕተር አለ የተቀነሰም ቻፕተር አለ። ፊዚክስ ላይ የተጨመሩ ቻፕተሮች አሉ። ባዮሎጂም የተወሰነ ማሻሻያ ነገር ተደርጎበታል። ሁሉም እንደዛ ነው። ሂስትሪ እና ጂኦግራፊ ኦልሞስት ባሉበት ነው የቀጥሉ ማለት ይቻላል። ለማንኛውም የትኛው ተቀየረ የትኛው ባለበት ቀጠለ የሚለውን ደግሞ የድሮውን አዲሱን ኮምፔር እያደረኩ እየላችሁ መጣለሁ። አዲሱ መቀየሩ ምንም አይነት ተጽዕኖ አይፈጥርባችሁም። የአንድ ዩኒት መጨመር እና መቀነስ አዝማቻ ሲያን ያክል ትልቅ ጉዳይ ስላልሆነ ማለት ነው። መቀየሩ ግን ትክክለኛ ነው ማለት ነው። ስለዚህ ዛሬ ያደረስኳችሁ መረጃ ይሄ ነው። ስለምንድን ያወራችው? አንደኛ የአሰስመንት ጉዳይ፣ አስተማሪዎች ለምን ኮዚ ይፈትናሉ ፋይናል አሳይመንት ምናምን የሚለውን በጥንቃቄ ስሩ። ኢንኮምፕሌት ካሏችሁ ፈተና ላይ ስለማትቀመጡ ማለት ነው። ከደብዳቤው ላይ እንዳሳያችሁ ምን ተብለዋል? በጥንቃቄ በዲሲፕሊን በጥብቅ ዲሲፕሊን እንድትቆጣጠሯቸው ስለሚል ማለት ነው። ከዚህ በፊት የነበሩት መመዘኛ ሂደቶች ስለሚል እነሱን በደንብ መስራት አለባችሁ። የአላዛ ኢንኮምፕሌት ልትባሉ ትችላላችሁ። ከእሱ አንጻር ነው ምዘና የሚመዝናችሁ ከእሱ አንጻር ነው። የሞጅል ጉዳይም ተቀይሯል። እንግዲህ ቀስ ብሎ ለሁሉም ግቢዎች ይደርሳል። እንደዚህ ይዘገያል። አሁን ላይ ብዙ ጫና ውስጥ ያሉበት ትምህርት ሚኒስቴር ለምሳሌ ባለፈው ማትሪክ ከየት ከየት ይወጣል የሚለውን እንኳን የዛሬ ሳምንት ነው የነገራቸው። ይህን ያክል ጊዜ ጠብቆ ማለት ነው እና የእናንተ ምንም የሚገርም ነገር የለውም። የተቀየሩት ቻፕተሮች ላይ በደንብ ዝግጅታችሁን አድርጉ። ዩኒቨርሲቲዎቻችሁ እንዳልኳችሁ ቆይተውን ቢሆን ይነግሯቸዋል ማለት ነው። አዝማቻስ ግን የሚያስጨናንቅ ነገር አደለም። መቀየሩ ማያጨናንቅም። አስተማሪዎች ምዘና መያዛቸውም የሚያጨናንቅ ነገር አደለም። ቀለል አድርጋችሁ ያዙት ለማለት እወዳለሁ። በዚሁ አጋጣሚ እነዚህን ፋይሎች አዲሶቹን እንትኖች ቴሌግራም ቻናላችን ሊያስቀምጠናል፣ እዛ ላይ ማግኘት ትችላላችሁ። የቴሌግራም ቻናላችን ሊንክ ኮሜንት የመጀመሪያው ቦታ ላይ ያስቀምጥላችኋል። ወይም ሰርች አድርጋችሁ ጆይን ማድረግ አትርሱ። ቴንኪዩ